ባልና ሚስቶች ነበሩ። ተጋቡና ከዛ በሰርጋቸው ቀን ባልየው በመኪና ይጋጭና ሰውነቱ ፓራላይዝ ሆነ። ከዛ በኋላ ሚስቱ በቃትቸው አልሄድም ብላ እያስታመመችው ትኖራለች። ቤተሰቦቹ በጣም ያሰቃዩት ነበረ። በተለይ እናቱ በጣም ትጉዳት ነበረ፣ ትሰድባት ነበረ ወዘተ። ያንን ሁሉ ለሱ ብላ ችላ በጣም ታግሰው ታስታመመው ጀመር። ከዛ በኋላ ከእለታት አንድ ቀን አንቺ ግን ለምንድን ነው እንደዚህ ታግሰሽ የምታስታምመኝ? መሄድ እኮ ትቺ ነበረ ምናምን ሲላትኝ አላህ ስብሃነ ወተዓላ ኸይር አለው እና አብሽር ይሻልሃል እያለች እያስታመመችው ኖረች ማለት ነው። ከዛ በኋላ አብሽር ይሻልሃል ስትለው አይ ይሄ ተመኒ ዝም ብሎ ተመኒ የሆነ ነገር ነው ዝም ብሎ ምኞት ነው እንጂ እኔ አይሻለኝም ሲላት፣ አይ ይሻልሃል ባላህ ላይ ተስፋ አትቁረጥ እያለች እያጽናናችው፣ ቁርአን እየቀራችለት፣ በቃ አላ ስብን ታላን ፈርታ እሱን እያስታመመች መኖር ጀመረች ማለት ነው። ከዛ አላ ስብን ታላ ፈቀደና ባልዩ ይሻለዋል እሷ ሁልጊዜ ዱዓ ታደርግለት ነበረ። እንዲሻለው ሁሉንም ነገር ሞክራ ነበር። እና አላህ ሱብሐነሁ ወተዓላ ብሎ ደግሞ ተሻለው ማለት ነው። ከዛ በኋላ ሲሻለው፣ በጣም ደስ አለት። ለአኖ እሷ በሰርጋቸው ቀን ስለሆነ እሱ ፓራላይዝ ሆነው በቃ ሸህረል አሰል እሄዳለሁኝ ማለትም በቃ ጫጉላ ሽርሽር እንደሚባለው ማለት ነው እሄዳለሁኝ በናም ብላ አስባ በቃ እንደዛ እየተዘጋጀች እያለ ባሏ በጣም ተቀየረ። መሳደብ ጀመረ፣ እሷ መቆጣት ጀመረ። በጣም ነው የምታስጠልየው ዋለት አርጅተሻም፣ በዛ ላይ ስለዚህ አታስፈልጋ። 15 ዓመት ነው እንደዛ የኖሮች ማለት ነው። ለ15 ዓመት ታግሰው ራሷን ረስታ ነበረ ማለትም፣ እሷ ራሷን አትንከባከብም ነበረ ማለት። ወደ ራሱ ወሱን ስለሆነ ለሱ ብላ ደፋ ቀነ ስትል ስለነበረ፣ ቤቱንም ሁሉንም ነገር እሷ ስለነበረች፣ ከዛ በኋላ 15 ዓመት ስትቆይ ወደ ማርጀት ራስን ካልተንከባከበችን በጣም ተጎዱታ ነበረ እና እሱ ያየው የአማንነቷን ነበር እና ምንድን ያለው በቃ ታስጠያለሽ፣ አንቺ አታስፈልጊ ምናምን ብሎ መጥፎ ንግግር ሲናገራትኝ፣ ከዛ በኋላ ቤተሰቦች ምን አደረጉ? ሌላ ሴት ያጭላታል ማለት ነው። ሌላ ሴት ሲያጭላት እስቲካራ ሰገደች፣ አላ ስብን ታላ ለመነች። ከዛ በኋላ መፋታቱ የተሻለ ሆኖ ተመለከተችው ማለት ነው። እንደዚህ አድርጌለት እንደዚህ ካለኝ በቃ መለያየታችን ለእኛ ኸይር ከሆነ በቃ ኸይሩ የተሻለ ነው ብላ ሙርታህ ስትሆን መፋታቱ የተሻለ መስሎ ሲታያት ተፋታች ማለት ነው። ከዛ በኋላ ሲለያዩ በጣም አዘነች። በጣም በጣም ያኔ አዘነች ባሳለፈችው ነገር ምናምን እና ጎረቤቶቿ ራሱ ያሳለፈችውን የከፈለችውን ዋጋ ምናምን ሰላሉ ሰላዩ በጣም አዘኑ። እሱም ሰውየውም አገባ ማለት ነው። ከዛ እሱ ወንድሟ የእሷ ወንድሟ ይዟት መጣ ወደ ቤቱ ማለት ነው። ወንድሟ ጋር ሄደች። ወንድሟ ጋር መኖር ጀመረች። ራሷን መጠበቅ ጀመረች። ከዛ በኋላ ስራ አገኘች። ስራዋን መስራት ጀመረች። ያባ ነበረ ወይም ደግሞ ይሄ የልብስ ስፌት ማለት ነው። ተምራ ስንትን እያለች እያለ እየሰፋች እየሰራች እያለ ሌላ ባል ይመጣላታል ማለት ነው። ያ ባል የተባለው አግብቶ አያውቅም ከዛ በፊት እንደገና ደግሞ በተጨማሪ በጣም ጎበዝ ነው፣ ጠንካራ ሰው ነው፣ በዲኑ ጎበዝ ነው። እንደዛ አይነት ሰው ነው የመጣላት ማለት ነው። ነገር ግን ሐኪሞች ምን ብለውታል? መውለድ አይችልም ብለውት ነበረ ማለት ነው። ከዛ በኋላ መእቶ ይጠይቃትና ይሄ ሸራዊ እይታ ተያዩ ምናምን፣ ሁላቸውም ሙርታ ሆኑ፣ ተዋደዱ። ነገር ግን ይሷ ምን አላት መውለድ አልችልም ብሎ ይነገራታል። ከዛ በኋላ እሰቢበትና ንገሪ መውለድ እንደማልችል ሐኪሞች ነግረውኛል ስትለው የዓለማቱ ጌታ አላ ስፋንታ ላይ ይሰጠና ችግር የለውም እና ተስማምቻለሁ ብላ ወደው ነገረችው ማለት ነው። ማለት በአላህ ያላት የቂን በጣም የሚገርም ነው። ከዛ በኋላ ተስማሙ፣ በጣም ተደሰተ፣ ይሱ ምንም ሳታስብ እሺ ማለቷ ደስ አለው። ከዛ በኋላ ይሄን ተጋቡ ማለት ነው። እሺ ተባለ፣ ቤተሰብ ተስማማ፣ ምናምን ተጋቡ። መጨረሻ ላይ ምንድነው የሆነው? በጣም ተደስተ አብረው እየኖሩ እያለ እሱ እንትን መካ ኡምራና ሀጅ እንዳደርጉ እንትን ተዝገራ ቆርጦ ወይም ደግሞ ይሄ የአየር ትኬት ቆርጦ አምጥቶ ሰርፕራይዝ አደረጋት ማለት ነው። በጣም ደስ አለት። በቃ የህይወት ህልሟ ስለነበረ በጣም ደስ አለት እና አብረው ሄዱ። ከዛ በኋላ መካሄዱ ሄዱ፣ ዱዓ ያደረጉ አላህ ለመኑ ልጅ እንዲሰጣቸው ተመርክ፣ አላህ ሱብሓነ ወተዓላ ለመኑ ማለት ነው። ከዛ በኋላ ተመልሱ፣ አዲስ እንደተወለዱ ሆነው ተመለሱ ወደ ቤታቸው። ከዛ አንድ ስድስት ወር ምናምን ከቆዩ በኋላ ያማታን እሷን ሲያማትኝ ወደ ሆስፒታል ሲሄዱ አርግዘሻን ተባለች ማለት ነው። ከዛ በኋላ ባልዮ በጣም እየጮኸ የደስታ ስጅድ ወደቀ ማለት በጣም ተደሰተ። አላ ታላና መሰገነ። ከዛም ደግሞ ማርገዝ ብቻ ሳይሆን ያረገዘችው ተው ሁለት ልጆች ነው ያረገዘችው፣ ወይም ምንታ ነው ያረገዘችው ማለት ነው። እና በጣም ተደሰቱ ማለት ነው። አላ ስብሃነ ወተዓላ መንታ ልጆች ሰጥቶ አስደሰታቸው። ከዛ በሰላም መኖር ጀመሩ። እዚህ ላይ ምንድነው የምታዩት? በቃ አንዳንድ ጊዜ በመከራ በችግር፣ በተለያዩ ነገራቶች ስታልፉ ወይም ደግሞ ያ መከራ ሲመጣባቸው ምንም የማያልፍ ይመስላቸዋል። ተጭኖቹ ስታዩት ምናምን ምንም የማያልፍ ይመስላቸዋል። ግን አላህ ስብሃነ ወተዓላ ፈኢነ ማዕሊ ዑስሪ ዩስራ ብሏል። ከችግር ጋር ምቾት አለ። ኢነ ማዕሊ ዑስሪ ዩስራ

አላህ ስብሀኑ ተዓላ ወይ እተ አዘነ ረቡኩም ለኢንሸከርቱም ካመሰገናችሁ ለአዚ ደነኩም እጨምረላችኋለሁ፣ ወለኢንከፈርቱም ከካዳችሁ ግን ኢነ ዓዛቢ ለሸዲት ቅጣቴ በጣም ብርቱ ነው ብሏን። ይህቺ ሴት አላህ ስብሀኑ ተዓላ በሰጣት ነገር ያኔ ራዚያ ነበረች፣ ደስተኛ ነበረች። ያኔ አላህ የቀደረውን ልኝ ነገር ነው የሚሆነው ብላ አምና ስለነበረ ህይወቷ እንደገና በስተ ጨበሰ መጨረሻ ያማረ የሰመረ የተስተካከለ ሆነላት ማለት ነው። እና አላህ ላይ ያለን እምነት የቂን የሚባለው ነገር ጠንካራ እንደሆን እንድንሆን ያደርገና እና አላ ጠንካራ ያድርገን። እንደተማራችሁበት ተስፋ አደርጋለሁ። አላህ ያፈዘኩም